በ1842 ጥር 27 ዓ.ም ከወራሂመኑ ገዢ አባታቸው ከነበሩት አሊ አባቡላ ና ከእናታቸው ጌቲ ገባቢ ተወለዱ። በሁለት ዓመታቸው አባታቸውን በሞታተው ወደ አማራ ሳይንት እዚያ በመሄድ ያሳለፉት የልጅነት ጊዜያቸውን ኋላም ላይ በአጼ ቴዎድሮስ አማካኝነት የአባታቸውን ስልጣን ተቆጣጠሩት። ከመንገሳቸውም በፊት ራስ መሐመድ አሊ ተብለው ወሎን ይገዙ ነበር። ኋላም ላይ 1870 ወይም 1877 ዓ.ም በአጼ ዮሐንስ ዘመን በአጼ ዮሐንስ አራተኛ ከደሴ በስተ ምስራቅ በስተ ሰሜን 10 ኪሎ ሜትር ርቆ ቦርከና ወንዝ ከሚገኙ አጠገብ የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ሃይማኖታዊ ጉባኤ ተካሂዶ ነበር። በዚህም ስብሰባ ላይ የሸዋው ንጉስ ሚካኤል፣ እንዲሁም የጎጃሙ ራስ አዳል ተሰማ በኋላም ንጉስ ተክለ ሃይማኖት እንዲሁም የወሎው ኢማም መሐመድ አሊ ተገኝተው ነበር። በዚህም ወቅት አጼ ዮሐንስ ኢማም መሐመድ አሊና በወሎ ውስጥ ስልጣን የነበራቸውን ሁሉ በሶስት ወር ጊዜ ውስጥ ክርስትናን እንዲቀበሉ ወይም አቋማቸውን እንዲለውጡ አስገደዷቸው። ይሁንና አንዳንድ የወሎ አመራሮች ወደ ክርስትና ሲቀየሩ እጅግ በጣም ብዙ የወሎ ሙስሊም ሙስሊሞች ግን ክርስትና እምነት ለመቀበል ፈቃደኛ አልነበሩም። በዚህም የተነሳ አጼ ዮሐንስ የክርስትናን እምነት ለመቀበል ፈቃደኛ ያልነበሩትን በሺዎች የሚቆጠሩ የወሎ ሙስሊሞችን በጅምላ በማስጨፍጨፍ ዘግናኝ ተግባር ፈጸሙ። የቀረቡት ክርስትናን ለመቀበል ያልፈለጉት የወሎ ሙስሊሞች ወደ መተማ፣ ጂማና ሀረር ከተማ ለመሸሽ ተገደዋል። ኢማሙ መሐመድ አሊ የአፄ ዮሐንስን ትእዛዝ በፈቃደኝነት ተቀብለው ስማቸውን ወደ ራስ ሚካኤል ሲቀይሩ አጼ ዮሐንስ የክርስትና አባታቸውም ነበሩ። ከአራት ሚስቶቻቸው መካከል ደግሞ ሶስተኛ ሚስታቸው ከእቴጌ ጣይቱ የማትወለደው የአጼ ምኒልክ ሁለተኛ ልጅ የሆነችው የ25 ዓመቷ ወጣት ሸዋረጋ ምኒልክን አገቡ። ከእሳቸውም ዘነበ ወርቅና ልጅ ኢያሱን መሎድ ችለውም ነበር። ራስ ሚካኤል ደሴን በመቆርቆር የራሳቸውን መናገሻ ከተማ አደረጓት። ራስ ሚካኤልና አደዋ መነጣጠል የማይሆን ነገር ነበር።

በአፄ ሚኒሊክ የሶሎዳ ተራራ አውደ ውጊያ ፋሽስት ኢጣሊያን ተዋግተዋል። በሶስት የተለያዩ ግንባሮች እዝ በማሰለፍ ብቸኛው ንጉስም ራስ ሚካኤል ነበሩ። በዚህም ጊዜ በኢትዮጵያና በኢጣሊያ የተደረገው የአድዋ ጦርነት በኢትዮጵያ አሸናፊነትንም ተጠናቀቀ። ከዚያም ከቆይታ በኋላ ላይ የአፄ ሚኒሊክን ሞትን ተከትሎ በእግራቸው የተተካው ያልነገሰው ልጃቸው ልጅ እያሱ በሰጠው ትዕዛዝ መሰረት ራስ ሚካኤል የወሎና የትግራይ ንጉስ ሆነው እንዲሾሙ በተዘዋወሪ ዘውዱን እንዲወርሱ አማቻቻላቸው። ይሁን እንጂ በልጅ ኢያሱ አካሄድ ያልተደሰቱት በመሳፍንት ምክር ቤቱ ስብሰባው የንጉስ ሚካኤል የሚስታቸውን እህት ወይዘሮ ዘውዲቱ ሚኒሊክን ንግስተ ነገሥት ዘውዲቱ ተብለው የአባታቸውን ስልጣን እንዲወርሱና በተጨማሪ ምክር ቤቱ ወጣቱን ራስ ተፈሪ መኮንን አልጋ ወራሽ የወደፊቱ ንጉሰ ንጉሰ ነገሥት ቀዳማዊ ኃይለ ስላሴ ተብሎ እንዲሰየሙ ተወሰነ። በዚህም የልጃቸው የእያሱ ስልጣን መወገሪያቸውን ተከትሎ ራስ ንጉሥ ሚካኤል የሰጡት ምላሽ እጅግ ፈጣን ነበረ። መስከረም 27 1909 ሸዋ ላይ ጥቃት ለመሰንዘርና የልጃቸውን ስልጣን ለማስመለስ ወስነውም ተነሱ። ይህም በንግሥተ ዘውዲቱና በንጉሥ ሚካኤል ጥቅምት ሰባት የተጀመረው ጦርነት የሰገሌ ጦርነት ሲባል ይህ ከአድዋ ጦርነት በኋላ ኢትዮጵያ ያየችው እጅግ በጣም አስከፊው ጦርነትም ይባልለታል። በዚህም ጦርነት ንጉሥ ሚካኤል የተሸነፉ ሲሆን ክርስትና ነገሳቸው፣ ክርስትናም ገደላቸው የተባለለት በዚህም ታይም ነበር። በዚህ ጊዜ ታዋቂው የጦር አዛዥ የሆነው ፊታውራሪ ሐብተ ጊዮርጊስ ዲናግዳይ ንጉስ ሚካኤልን እስረኛ እንዲሆኑ አደረጋቸው። ከዚያም በ ወደ ጉራጌ በእስር ተጉዘውም ነበር። በመጨረሻም በሆለታ በስድስት ወር የቆመ እስረኛ ከሆኑ በኋላ ላይ በእስር ቤቱ ህይወታቸው እንዳለፈ ይነገራል። ንጉስ ሚካኤል ንጉስ ሚካኤል እጅግ በጣም በርካታ ስራዎችን የሰሩ ሲሆን ከዚህም ውስጥ አሁንም ድረስ ደሴ ውስጥ የሚገኘው የአይጠየፍ አዳራሽ ወይም ንጉስ ሚካኤል ቤተ መንግስት ተብሎ የሚጠራውን እሳቸው ነበር የገነቡት። ለዚህም እንደዚህ ተብሎለታል ገጣሚው እስኪ እንስማው።